ሰላም ሰላም፣ የተከበራቸው የአስቴር ቻናል ቤተሰቦች እንዴት ናቸው? ደህና ናቸው ያላችሁልኝ፣ እንዴት ናችሁ? ተጠጠፋፋ እነዶቲ ዛሬ እንግዲ እንደምታየው ዛሬ ባለፈው የሄዱበት ወደ ገጠር ወጣ ብሎ እየተዝናኑ ነውና የዛሬም ላይ የሌለነው ዶ ራሱ እየጨፈረች ነው። ታባቱ ዓለም የዘጠኝነት ስራት ሞላ። ይሄ አያስፈራም ግን የባለፈው ነው ይሄ አይደለም። ልብሳቸውን ማለት ይሄ ልብስ አብረሽ ላይ ስላዩ የባለፈው መሳይ እና ዛሬ በጣም ተዝናንተዋል። ፈታ ዘና እያሉ ነው የሌለ ነው በቃ፣ ሞተሩ ላይ ወጥተው እየጨፈሩ ነው፣ እና ከዛም ወርደ ቤት ፈታ እያሉ ነው ግን አስራ አምስት ቀን እየተባለ ነው ሀያ ቀን ነው እንዴ? ፈቃደ ሀያ ቀን ነው እንዴ? እዚህ የሚቀመጡት ይመስል አይሆንም ይመስል እኔ ናራ ይሁን ይመስለኛል የሄዱ ነው የመሰለኝ፣ እውነት ለመናገር ዛሬ እንዲሁም ማለት ነውና፣ እንግዲህ ዱባይ ላይ ተስማምታችኋል። ሙቀቱን መጀመሪያ ላይ እንደፈሩ አይደሉም፣ ተመቻቸው መሰለኝ። ለመድ አልኩማ አይለመድልም። ለነገሩ አገር ስትቀይሩ መጀመሪያ ላይ እንደመጠን ሁሉም ነገር ይከብዳል እውነት ለማናገር ማለት ነው። አየሩ በተለይ በሁሉም የሚከብደው አየሩ ነው። በቃ አይስማማላችሁም። አንደኛው ሙቀቱ ይከብዳል። ቀዝቀዘው እኳን ቢሆን ምንም ችግር የለም ልብስ ትደርባላችሁ። እንደዛም ሆኖ ግን ዘንድሮ ናን ግን ይህን ሀል አይደለም እውነት ለመናገር፣ እስካሁን ድረስ ይህን ሀል አይደለም። እኔ ባለሁበት ቦታ ላይ እንግዲህ ነፋስም አለው ደስ ይላል ዱባይ ውስጥ እና እና ሩት እና አብርሽን እየፈታ ዘና እያሉ ነው። እንግዲህ ዘና ፈታ ይበሉ እና ደስ ይላል። ቤተሰቦቻችን እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። አብርሽና ሩት ሰላም ለማለት ነው የጠሩት። እኛ ውዶች፣ እኛ ማሮች፣ እኛ ጀግኖች፣ እኛ ወርቆች